ላኪ ያደረጋችሁ እስከ መጨረሻ ከኔ ጋር ነገር ሆኖ ብላቻለሁ። ያው ብዙ ልጆች ዋትስአፕ ላይ ለምንድን ነው እንደድሮ አይደለሽም፣ አትመልሽም አትመልሽም አትመልሽም። ብዙዎቹ ተናዳችኋል። ምንም ማድረግ አልችልም። ወላይ ሪካርድ እንደኔ የሚመልስላችሁ አልነበረም። ዩቲዩበር ሆኖ ምናምን ማለት ነው እና አሁን ላይ በጣም ቢዚ በመሆኔ ነው። ያው ቤቱ ጋር ሚሳውስታለሁ፣ ሚሳሳራለሁ፣ ቤት ውስጥ ስራው ምናምን። አጋዥ የለኝ ምን የለኝ? እና እንደዛ ቢዚ ሆኜ ነው ቶሎ ቶሎ ማልመለስላችሁ። አያም ሶሪ ኢንሻአላህ፣ ከአንድ ወር በኋላ ሁሉም ነገር ይስተካከላል እላችኋለሁ። እና ኢንሻአላ ላይክ ያረጋችሁ እስከ መጨረሻ ከኔ ጋር ሆኑ። ሱቅ ሄደን የሚያስፈልጉትን ነገር ልጅቷ ያዘዘችውን ትእዛዟን ከሱቅ ወሰስደን በባጃጅ እናን እንደ ሄደን ፋፋሽ አርግተን እንመጣለን። እንደተለመደው ላይክ ያረጋችሁ ከኔ ጋር ሆኑ እስከ መጨረሻ። ወስደን አንጥፋን ፋርግተን መመጣ ፋርግተን አርግተን መመጣ ከኔ ጋር እንድትሆኑ በአክብሮት ጠይቃችኋለሁ። የሚታበረታቱኝ በሙሉ ከልብ አመሰግናችኋለሁ። በጣም ሰብስክራይብ እየጨመረ ነው። ማሻአላህ መቶ ሺ እስኪን ገባ ድረስ ሼር፣ ላይክ ማድረጋችሁን እንዳትረሱ። የህዋ ቻናል ነው ይሄ። ምንም ክፉ ነገር አይሰራበት፣ ወሬ የለበት፣ ዘረኝነት የለበት፣ ፖለቲካ የለበት፣ ተጣለው ተፋተው የለበት፣ ፕራንክ የለበት በቃ የራስ ስራዎችን የሚለቅበት እዋ ቻናል ነው ማለት ይቻላል። እና ላይክ ላይክ ማድረጋችሁን እንዳትረሱ፣ ሱቅ ስደርስ እንገናኝ። ላይክ ያረጋችሁ ከኔ ጋር ሆኑ እስከ መጨረሻ። ቴሶጎንባን አልጋ ልብሳት ሴንተር ትራስ ጨርቅኝ ከትምህርት ጦምጡ ሶስት በረት አንዱ ቤት ሚሞላ ምንጣፍ ነው የሚሆኑ በስተው የጫንኩት የዚህ አንዱ ማለት ነው። ማዘዝ የምትፈልጉ ስማርት ትራስ ጨርቆች አሉ። እዘዙ። ዝዝዝ አሁን የምፈልገውን ጭን አለ። ጉዞ ወደ ሌንዳ ጉዞ ሌንዳ አሁን እየደረስን ነው። ሌንዳ ሌንዳ እናጣጥፈን አርግተን መጣለን። በቆሎ እየደረሰ ነው። ዝናብ ተመልሷል፣ እንደምታውቁት ማሻአላ ዝናብ ተመልሷል። ድሩንዶ አሁን ዳርሰናል፣ ዳርሰናል።

እንዴት እንደሞቀኝ አጠይቁኝ፣ እንዴት እንደሞቀኝ ወይኔ በላቸው፣ ወይኔ በላቸው። ላይክ አይገባኝም ምን ያሁን ኦፍኮርስ። ስለከታተላችሁን ከልብ እናመሰግናለን። ለአክሼር ማረጋችሁን እንዳትረሱ እንዳትረሱ። ጨርሰናል። አሁን ጉዞ ወደ ሀላባ መንገዱ ትንሽ ገጠራማ ውስጥ ነው። መንገዱ ችግር ነው ለባጃጅ ብታው፣ ጉድጓድ። እንደ ምንም ሆነን አድርሰን እንዳያችሁት ትፋፎሽ አርግተን የተመለስን ነው። አየሩ ደስ ስል ወይኔ ወይኔ፣ በጣም ነው አየሩ ደስ የሚለው ገጠር ወለን፣ እዚህጋ በቆሎ አለ።

ስለ ከታተላችሁን ከልብና አመሰግናለን። ለክሼር ማድረጋችሁን እንዳትረሱ እንዳትረሱ። ጨርሰናል። አሁን ጉዞ ወደ ሀላባ። መንገዱ ትንሽ ገጠራማ ውስጥ ነው። መንገዱ ችግር ነው ለባጃጅ ታዩ ጉድጓድ። እንደምንም ሆነን አደርሰን እንዳያቸው ትፋፎሽ አርግተን የተመለስን ነው። አየሩ ደስ ስል ወይኔ ወይኔ በጣም ነው አየሩ ደስ የሚለው ገጠር ወለን